የኢትዮጵያ ታምርት ንቅናቄ ሀገራዊ ምርትን በማሳደግ ፍላጎትን መሸፈን የሚያስችል ጥረትን በተግባር አሳይቷል። ይህ ደግሞ ከዚህ በፊት ከውጭ ገቡ የነበሩ ማሽኖችን ጭምር በሀገር ውስጥ ለማምረት እድል የፈጠረ ነው። በቢጃይን አይከር ኢንጂነሪንግ ውስጥ የተመለከትነውም ይህንኑ ሲሆን ከውጭ ገባ የነበረን የመኖ ማቀነባበሪያ ማሽን በሀገር ውስጥ በማምረት እያቀረበ ይገኛል። እንስሳት መኖ ማቀነባበሪያ ፋብሪካዎች ናቸው የሚመረቱት። ኤክስፖርትም እየተደረጉ ነው። ለኤክስፖርት ስኪሎቻችንን እየሸጥን ነው። እዚህ ሀገር ውስጥም እያመረትን ነው ማለት ነው። እስከ ዛሬ ደግሞ ወደ መቶ አስር ፋብሪካዎች የሚሆኑ እኛው ጋር ተመርተው የተተከሉ አሉ ማለት ነው። እነዚህ ባንኮች፣ የፋርመርስ ኮኦፐሬቲቭ ዩኒየኖች፣ ግለሰቦች፣ ኢንቨስተሮች እና የፋርም ኦውነርስ እነዚህ እነዚህ ነገሮች እየተጠቀሙበት ይገኛል ማለት ነው። እንግዲህ ይህንን ነገር ስናይ ተኪ ምርት ነው። ከውጭ ይመጣ የነበረ ስለነበረ አሁን ግን እዚህ እያመረተን ስለምናቀርበው አንድ መቶ አስር መሸጥ ማለት ትልቁ ነው በትልቁ ተከተነዋል ማለት ነው። ይህ ደግሞ በውስጡ ለሚሰሩ ወጣቶች የእውቀት ሽግግርን የፈጠረ ከተቀጣሪነት ወደ አምራችነት እንዲሸጋገሩ ጭምር እድል የፈጠረ ነው። ቴክኖሎጂ ትራንስፈር ላይ በጣም ብዙ ልጆች አሉ። ብዙ የስራ እድል ተፈጥሮላቸዋል። እዚህ አካባቢ እስከ ሶስት መቶ አካባቢ ሰዎች አሉ። ነገር ግን ሃያ አራት ሰፕላየሮች አውጥተናል። እኛ ጋር ይሰሩ የነበሩ ልጆች አሁን የራሳቸውን ትንንሽ ትንንሽ ወርክሾፖች መስርተው ለዚህ ድርጅት እንደ አቅራቢ ሆነዋል። በስራቸው 20፣ 15፣ 25 ሰራተኛ ያላቸው 24 ሰፕላየሮች አሉ። ፉሊ በእኛ የሚደገፉ ራሳቸውን ችለው የሚሄዱ ማለት ናቸው። በዚህ ለአመታት ተቀጥረው የሰሩ የነበሩ ወጣቶቹ ዛሬ ላይ ራሳቸውን ችለው ሌሎች መትረፍ ችለዋል። በገበያ ትስስር ደግሞ ምርቱን በዚህ ኩባንያ በኩል ለገበያ የሚያቀርቡ ሆነዋል። እስካሁን አመታት በቅጥር መልኩ ነበር ስቀጥል የነበርኩት እየሰራሁ የነበርኩት ዜን ስራውን ረጅም ሰዓት እየሰራ ሞር ደግሞ አፕግሬድ ካደረኩ በኋላ እሱ ባመቻቸልን እድል ቢጂአይ ባመቻቸልን እድል ላይ ራሳችን እንድናቀርብ ያ ማለት ከቅጥር ወጥቼ የራሴ የሆኑ ሰራተኞች ቀጥሬ እንድሰራ እንዳቀርብ እንዳቀርብ ነው፣ እድሉ የተመቻቸልን እኛን በይበልጥ ቀይሮናል። ከእንደገናም ደግሞ ሀገር ውስጥ ላለው ነገር ፋርም ላይ ትልቅ ለውጥ አምጥተናል ብለን እናስባለን። በተለያዩ ክልሎች ላይ ሀገራችን ላይ አሻራችንን እያሳረፍን ከእንደገናም ደግሞ ልጆችን እያበቃን እንገኛለን። እኔ አሁን በራሴ ኦልሞስት ወደ 13 ቋሚ ሰራተኞች አሉ። አስር ደግሞ ኮንትራክት ሰራተኞች አሉ። ይህ ኢትዮጵያ ታምርት ካሳያቸው ትሩፋቶች መካከል ስለመሆኑ የሚጠቅሱት የኢንዱስትሪ ሚኒስትሩ መላኩ አለበል የፈጠራቸው ተሻጋሪ አቅሞች መኖራቸውን ይጠቅሳሉ። ከራስ አልፎ ለኤክስፖርት የሚበቃ አቅም እየዳበረ ስለመምጣቱም ተናግረዋል። ቀደም ሲል ከምናውቃቸው የማምረትና ከምናመርታቸው የምርት አይነቶች ለየት ያሉ ምርቶችን ማምረት ወደምንችልበት ደረጃ ላይ የደረስን እንደሆነ የሚያሳይ ነው። ይሄ ለሀገር ውስጥ ገበያ ብቻ ሳይሆን ኤክስፖርት ሊደረግ የሚችል እና ኤክስፖርት ለማድረግም የተዘጋጁ ሰዎች እዚህ ያሉበትን ሁኔታ ነው ያየ ነው ማለት ነው። ስለዚህ አንዱ በአይነት ምንድን ነው ለየት ያለ ምርት እያመረት ነው ያለ የሚለውን የሚያሳይ ነው። በዘርፉ የታየው ውጤታማነት ይበልጥ እንዲጎለብት የክትትል ስራዎች መጠናከር አለባቸው።